በዚህ ቪዲዮ ራሱ ሊያቅ ይችላል። ግን ተጣልተል ተለያይተዋል። ተፋተሩልን የተባልኩት በምን ጉዳይ እንደሆነ አለዋለም። በምን ጉዳይ እንድጣሉ ባላቅም ተጣልተው ተፋተውን ሄደችው የሚባል መረጃ የደረሰኝ እና ሱምያ፣ እሺ አሁንስ ምን ላደርግልሽ? ይኸው የለችም ጠፍታለች ተባለ። ከዚህ ሀገር ወጥታለች ከባሏ ተባለ ከባሏ ጋር ተጣልተ

ጉድና ምን ጉድና ጅራት ወደኋላ ነው ነው የሚባለው፣ ከወደኋላ ነው። ሰላም ሰላም ለእናንተ የሆኑ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ ወይ? ሰላማችሁ በያላችሁበት የዓለም ዳርቻ ብዝት ብዝት ብዝት ይበልልኛልኩኝ ዛሬ እንግዲህ እንደሚታወቀው ሰኢድ ሁሉንም ነገር ድፍን ድፍን ፍን አድርጎት መጧል ማለት ነው። ድፍን ድፍን ፍን ታውቃላችሁ አደለ? በመጀመሪያ ግን ላይክ ለምንድን ነው ማታደርጉ? ሰብስክራይብ ለምንድን ነው ማታደርጉ? አረ ምንድን ነው? የምሬን ነው የምላችሁ። ለምንድን ነው ይህን ማለት? ሰብስክራይብ አድርጉ፣ ዶች ስወዳችሁ ማለት ነው። ሰብስክራይብ ማድረግ አትርሱ። ጉዞ ወደ ዘጠኝ እሺ፣ ጉዞ ወደ አስር እሺ። እንዴ ምንድን ነው እንዴ ንግስቷን ዘን እንቀጥላለን ማለት ነው እንግዲህ። ሰይድ ዛሬ ሰላም ልጅቷ እንደብቃታለች ምርመራውንም ማድረግ አልቻልኩም። አንዴ ልጅቷ ከባሏ ተፋታለች፣ አንዴ ደግሞ ሰላም ናት የደበቀቻት እያለ ነው ማለት ነው። ስለዚህ ሰላም ካለመጣቻት ፓስፖርቷን አልሰጣትም። ምንም ማይባል ነገር ማለት ነው። እሷ ራሷ እኮ እየፈለገቻት ነው የነበረው። ምን እያለ ነው እስኪ ያብረንን ይሰራልኛል ሰላምን ራሱ አናሊዛትም ሰላምን የሆነ በር ዘግቼባት ማረጋትን አድርጌ እንትን ላለው፣ ግን ሴት ነች። ከሴት እጅ ጋር አልፎካከርም። ወንድ ቢሆን ኖሮ አስፓልት ላይም በቂያችን ነው ለመጣላትም የሚፈልገውን ነገር ለማድረግ ማለት ነው። ግን ሰላም ሴት ልጅ ስለሆነች እሷ ላይ እጅን ማንሳት አልፈልግም። ምንም አድርግም አልፈልግም። ምንም አላረጋትም። አንድና አንድ ነገር ብቻ እሷ የሚያስፈልጋትን ነገር ይዣለሁ። አዎ ፓስፖርቷ እኔ ጋ ነው። ፓስፖርቷን ይዤዋለሁ። ሰላም ቪዲዮ የምታይ ከሆነ ያለ ፓስፖርት ወዴት መሳፈራችን ነው? እዚሁ ያለሽ። ምንም አይነት ተንኮል ሰርተሽ ሮጠሽ አትሄጂም ማለት ነው። የሚፈልገውን ነገር እስካጣራ አርግልኝ ስል የነበረው ሚሞሪ ነበረ። ስጠይቃት የነበረው ትቸዋለው። ሚሞሪ አትስጠኝሽ ይዞ አዞርም። እሷ ጋ የለም እንደማላገኘው አውቄያለሁ። እዚህ እሱ ሌላ ጊዜ እንጠይቅበታለን። ሚሞሪን ሳይሆን ልጅቷን ደብቃታለች ሰላም ሱመያ ለእሷ የምታግዝ እየመሰላት ነው እንጂ ለእሷ የሚያግዝ ሰው ቢሆን አንድ ላይ አስቀምጦን ወይም ደግሞ ከእኔ ጋር ሲሆን እኔን አግዛኝ፣ ያጠፋው ጥፋት እንደዚህን ያጠፋው ብላ በሽማግሌዎች ሱመያን እንድለምናት እና ከኔ ጋር ታርቃ ሱመያ የምትፈልገውን ነገር በጠረጴዛ ዙሪያ ቁጭ ብለን ጉዳዩ እንዲፈታ ማድረግ ትችል ነበር። ሰላም ማለት ነው የእኔና የሱመያ ጉዳይ እንዲፈታ ሶመያም የማትፈልገውን ነገር ለዚህ አይነት ጉዳይ ነው ከአንተ ጋር መኖር አልፈልገውም፣ ይህንን አድርግልኝና ከአንተ ጋር እኖራለሁ፣ ልጆችን አሳየው የሚለውን ቁጭ አድርጋ ቢያንስ እሷ አችል ከሆነ እንደ ትልቅ ሰው እንደተማረ ሰው ብታስብ ቁጭ አድርጋ እኔና እሷን በጠረጴዛ ዙሪያ እሷ እኔንም ከኔ ጋ ፌስ ቱ ፌስ መገናኘት ካልፈለገች ሽማግሌዎች የእሷም ቤተሰቦች ሆኑ የኔም ቤተሰቦች ሆኑ አመቻይታ ሁለታችን የሆነ መንገድ በቃ አላለ ወይ ታርቁ ወይ አትታርቁ የሚለውን መጨረስ ትችል ነበር። ታርቀን ማልታረቅ ተጣልተን ማልጣለን እስከመጨረሻው ተለያይተንም አልተለየም። ልጆቼንም አላሳየች። ህጉም እኮ ልጆቹን አታሳይ አይደለም። በህግ በኩልም ብንሄድ ማለት ነው። አታሳይ የሚል ህግ የለም። አብረሹ መኖር ካልፈለግሽ የእሱም ልጆች ናቸው። ብቻሽን አመጠሽ ብቻሽን አልወለድሻቸውም። መፍታ አለኝ በህግም መጠየቅ ማለት ነው፣ ግን ለዚችው ጉዳይ ብዬ ሌላ ነገር አንች ላይ ብሶት እንዳይባባስብሽ እንዳትናደጂ፣ ከሰሰኝ በህግ ጠየቀኝ ምናምን እንደዚህ ያደርገኝ በህግ አስገድዱ ልጆቹ እንዲህ እንዲህ ብለሽ የበለጠ ከዚህ ሀገር ከኢትዮጵያ ጠፍተሽ እንዳትወጪ እሱ እሱ ፍራቻ ስላለብኝ እና የልጆቼ እናት ነሽ አንቺ ላይም በህግ ምናምን አላስጠየቅሽውም። አጥፍቻለሁ ጥፋት የንቅርት አድርጊና ለለመነሽ ብዬ ተንበርክ ለመንኩሽ፣ አልቅሽ ወላ ለመንኩሽ፣ እምቢ አልሽ። ምን ላርግ እሺ። አንተ ማሳያ አለው አልሽ። አንቺም የምትፈልጊውን አሳይሃለሁ የምፈልገውን መስፈርት ካሟላልሽ የልጁ ጉዳይ እዛ የተወራልኝ ነገር እውነትና ውሸት መሆኑ ይለየልኝ ይጣራልኝ አልሽ። ትኬት ቆርጬ መጣሁ ኢትዮጵያ ውስጥ አይደለም እዛው፣ እዛው በአምስት ሺ በሶስት ሺ የሚሄደው ትኬት ቆርጬ እዚህ ድረስ መጣሁ፣ የመን ድረስ ስመጣ እኔ ላጣራ መጣሁ። ሰላም ምን ልታደርግ መጣች? ቢያንስ እኔ ካጣራው ካስመረመርኩ በኋላ ስጥልኝ ለምትዩ ሰው እዚህ የምታውቂያቸው ዶክተር ጓደኞች አሉሽ፣ አረቦች አሉ፣ ሴቶች ከኔጋ በስ በመልእክት እንኳን ማድረስላቸው ከዛ እነሱ ያንን ወረቀት ምናምን ይዘው ከፈለጉ አንቺ ራስሽ ተናግረሻል። ካስመረመርኩ በኋላ የተመረመረችበት የተመረመረበት ሆስፒታል ዶክተሮቹ ያሉሽ አረቦች ጓደኞችሽ ሊያጣሩ ይችላሉ ሊያጣሩ ይችላሉ። ከማጣራትም አልፎ ከኛ የሚፈለገውም ጸጉርም ሆነ በደምም ሆነ በምንም እንዲመረመር በምትፈልጊው መንገድ የሚመረምረው ናሙና የኔንም የልጁንም ለምትፈልጊው ዶክተር ሰጠልሽ ነበር ፣ ወስዶ ያስመርምሮልሽ፣ ከኔ የሚፈልገውን አደርግ ነበር። ግን ሰላም ይሄውላ እንዳይጣራ የእሱ ጉዳይ ከተጣራ እኔናንች እንታረቃለን። ሰላም እኔናንች እንድታረቅ ማትፈልግበት የሆነ ጉዳይ አለ። በደንብ ራስሽ እንትንበይ። እንደዚህ ሁሉ ጊዜ ከአንቺ ጋራ እዚህ እጅ ላግዝሽ፣ እዛ ሁኝ እያለችሽ እኔናንች እንዳንታረቅ ምታደርገው ሚሞሪውን ሰርቃ አምታ የሰርጉ ቪዲዮ ላንቺ አሳይታሽ ንዴቱ እንዲባባስብሽ ና ጥላቻው እንዲብስብሽ ብዙ የሰርጉ ሚሞሪ ኤዲት ያልተደረገ ቪዲዮዎችን አመጣችልሽ። የሰርጉ ቪዲዮ ኤዲት ሳይደረግ ብዙ አይነት ነገሮች ይኖራሉ። የቤት ውስጥ ያሉ ዝግጅቶች አሉ። የሆነ ወሬ ይወራል፣ ጨዋታዎች ይጨዋወታል። ብዙ አይነት ጨዋታዎች እንጫወታለን ለመምድ ስናደርግ የሆነ በቃ አለ የሆነ መተቃቀፍ አለ መሳሳም አለ ምናምን ምናምን። እነሱ እነሱን እንድታያቸው ፈልጋ ነው። ራሷ ካየች በኋላ እዛው መደበቅ እንኳን ትችል ነበር። ጤነኛ ሰው ብትሆን እዛው ትደብቃለች ሱመያ። እነዚህ እነዚህ ስታያቸው ይብስባታል። ትናድዳለች ትናደዳለች። ሰው ሀገር ነው ያለችው ምናምን ብላ መደበቅ ትችል ነበር። ከኢትዮጵያ ትኬት ቆርጣ ዝች ወኔ ያለውበት ውስጥ የድሮ ስቱዲዮ ቢሮ ውስጥ ይዛ መጣ። አብራችሁ ቁጭ ብላችሁ ሚሞሪዎቹን አሳየችሽ። ሰርጉን ቪዲዮቹ ምን አሳየችሽ? ሰርግ ኖርማል ሰርግ ወይ ሰው ሲጎራረስ ሲጨፈር ምን ሲባል አለ? እሱ ነሱ እንኳን ኤዲት የተደረገ ቢሆን ኤዲት ሳይደረግ ብዙ ልምምድ አለ እዛ ጋ። ብዙ አንቺን ሱመያ የሚያስቀናት ነገሮች ሊኖሩ ይችላሉ። ስታያቸው እንደዛ ትናዳለች። ብዙ ያወራናቸው ወሬዎች አሉ እዛ ላይ። ስለሷ መጥፎ ሳይሆን ሌላ ሌላ ነገሮች ያወራናቸው አሉ። እነዚህን እነዚህ ስታይ ስሙ ያብስበታል። ወታም ወጣም አላሳየችውም፣ እንዳላየም ለማስመሰል ነው እንትን ያለችው ማለት ነው። እና እኔ አሁንም ቢሆን ሚሞሪውን አይደለም ሚሞሪው ያለ ችግር ይሄ ሚሞሪውን ቤት ድረስ ደፍራ መጣ ካሜራማኖቹን አታላ ሰርቃ በመሄዷ ነው እልህ ስለያዘኝ ልቀበላት ይፈልኩትና ፓስፖርትዋን መንገድ ላይ ግን አሁን ጉዳዩ አይደለም። ሰላምም የደበቀች ልጅ ካላመጣች ፓስፖርቷን አታገኝም። ልጅቷን የደበቀችው ሰላም ናት። አመናችሁኝም አላመናችሁኝም፣ ልጅቷን የደበቀችው ሰላም ናት። ሰላም ልጅቷን ደብቃታለች፣ እንዳላገኛ ታድርጋለች። ሮጣ ቀድማ የመጣች እሷ እዚህ ኢትዮጵያ ላይ ብላ ቪዲዮ የሰራች ቀን፣ የማን ላይ ብላ ቪዲዮ የቀረጸች ቀን እኔ ኢትዮጵያ ከአዩ ጋር ነበርኩ በዛች ሁለት ሶስት ቀን ውስጥ የምታደርገውን አድርጋ። ሀዋ ጋር ራሱ የመጣችው ስለ ልጅቷ ጉዳይ ስትላት ነው የመጣችው። የሌላ ጉዳይ አይደለም። እና አሁን የሰላምን ጉዳይ እሷ ላይ ሳልደመድም በፊት ማጣራቸው ብዙ ነገሮች አሉ። አጣራ እና የእውነት እሷ ከሆነች ያሸሸችው ትልቅ ችግር ነው የሚፈጠረው እና ብዙዎቻችሁ ደግሞ ሴት ልጅ ላይ ኮመንት ስር እንዳለ ሰው እንዴ ሴት ልጅ ላይ ፖሊስ ታመጣለህ? እኔ እንዴ ፖሊስ ያመጣሁት? ፖሊስ እኮ የጠራችብኝ እሷ ነች። እሷ ፖሊስ ጠራችብኝ። አገሪቷ ለሴት የምትሆናት፣ እንደፈለግኩ ያደርጉሃል፣ እኔ በዋሻቸውም እኔን ያምኑኛል፣ እንደፈለግኩ አደርጋለሁ ብላ ሄዳ ፖሊስ አመጣች። ፖሊስ አመጣች። እኔም ደግሞ ምንም እንደማላመጣ ነበር ያሰበችው። ምን ማድረግ እንደምችል አሳዩት። ፖሊሶቹ ያመጣችሁን ፖሊስ ነው ለእሷ ሳይሆን ፖሊሶቹ ላመጣችሁ ፖሊስ ነው። ፖሊሶቹን የጠሩት እነሱ ስለሚባቡ እኔና እሷ እንድነጋገር እሱ ፖሊሱ ዞሮ ማለት ስለነበረበት ነው። ለዛ ነው የጠሯት፣ የጠሯቸው እኔ የጠሯቸው እሱን ሂዳሉት እኛ እንድንነጋገር ሆነም ማለት ነው እንጂ ሌላ ጉዳይ መጀመሪያ እሷ ልደበድባት አይደለም ፖሊስ ፖሊሱንም አመጣች አላመጣችም። ፓስፖርቱ እጅ ላይ ገብቷል፣ ገብቷል ያው ነው። ብዙዎቻችሁ ተናዳችሁ ሴት ልጅ ላይ እንዲት አመጣለህ፣ ሴት ልጅ እንዲት አደርጋለህ? ላስደበድባት ወይ ላሳስራት አይደለም ሴት ልጅ ናት እና እንዳሰባችሁት አይደለም። እሷ ፖሊስ ስለጠራች ነው ፖሊሶች የሚጠሯት። እሷ እኔ ላይ ፖሊስ ስላመጣች ፖሊሶቹን ጠሯቸው። እሷ አስር ፖሊስ ብታመጣ እኔ መቶ አመጣ ነበር። የማምጣት የማምጣት ብርቅ አይደለም። ግን ስለዚህ አሁን ቤተሰቦችም እየጠበቃቸው የነበራችሁት ለምን ሱ እያርግ ያለችሁን አንተ የተላከውን የሄድክበትን ጉዳይ ትተክ ለሚሞሪ ነው ወይ ምናም ብላችሁ ነበር። እኔ ሚሞሪ ትቻለ ስለ ሚሞሪ አይደለም። ልጅቷ ጠፍታለች ከዚህ ሀገር ወታለች ተባለ ሳፍ፣ የት እንዲለች አላቅም። ከሁለትም ከሶስትም ቀላይ በላይ ሲዞር ነበር ከተማን በሙሉ በመኪና እየጠራጠርኩት ትሰራለች የተባለው ቦታ ሳጣራ ነበር። ከእነ አብዲ ጋር ዞሬ ምናልባት ከሱ ውስጥ ጣላ የምትሄድበትን ቤት ላጣራ ሄጄ ነበር። ሁሉም አይተናት አናውቅም፣ ከባሏ ጋር የሆነ ጊዜ ትገኝታለች። ከዛ በኋላ የት እንደሄደች አናውቅም። አንዳንዶቹ እዚሁ የመን ውስጥ ሆኖ ሌላ ከተማ አለ፣ ለምሳሌ ኢትዮጵያ ውስጥ ሆኖ አዲስ አበባ፣ ባህር ዳር፣ ባሌ ምናምን እንዲባል የተለያየ ከተማ አለ ማለት ነው። እንደዛ ነው። ውደዳ ምናምን ለማታውቁ ሰዎች ማለት ነው ተሳፍራለች ውድሄዳ ይሁን አልቃይዳ ይሁን አድራሞቲን አናውቅም ነው ያሉት። የትኛውን ብዬ ሂጅ ልፈልጋት በእርግጠኝነት የሚያውቀው ሰው የለም። ባሏንም ብዬ ልጠይቀው፣ ምናልባት ቪዲዮ የሚያዩ ከሆነ ደግሞ ያው እንትን ይላል። ሲጀመር አሁን ይህንንም ራሱ አላወራም ነበረ፣ ግን በዚህ ቪዲዮ ራሱ ሊያውቅ ይችላል። ግን ተጣልተዋል፣ ተለያይተዋል፣ ተፋተሩ ለን የተባልኩት በምን ጉዳይ እንደሆነ አለሃልም። በምን ጉዳይ እንድጣሉ ባላውቅም ተጣልተው ተፋተውን ሄደችው የሚባል መረጃ ነው ደረሰኝ። እና ሱምያ እሺ፣ አሁንስ ምን ላደርግልሽ? ይኸው የለችም፣ ጠፍታለች ተባለ፣ ከዚህ ሀገር ወጥታለች ከባሏ ተባለ፣ ከባሏ ተጣልታ ስለዚህ፣ ያው ምን ላድርግሽ? ላስመረምር ነበር የመጣሁት። በፈለግሽው ልማልልሽ አልኩ። ማልኩኝ ወላ የኔ ልጅ አደለም፣ ወላ የኔ ልጅ ከሆነ የዛሬን ቀን ያሳድር ልልሽ አለሁ የእኔ ልጅ አይደለም፣ በፈለግሹ ልማል አልኩ። በቃ ሰው እኮ ማንኛውም ሰው የራሱ እምነት አለው በእምነቱ ይማማልና ይተማመናል። ልማልና እመኝኝ አልኩ። በቃ ከምርመራ ውጭ እኔ ምዬ ከዋሾዎች የምጠይቅበት እኔ ነኝ። አንቺ ምን ያስጨንቅሻል? እኔ ልማልና በፈለግሹ በፈለግሹ ማለ ልማልሽ እመኝኝ። ስለዚህ አስባችሁታል እንግዲህ እንደሰማችሁት ነው ማለት ነው። ቤተሰብ በጣም ነው የገረመኝ። የንግስቷ ጋር እንግዲህ ቪዲዮ የደረሳት ትቀናለች። አዎ ትቀናለች። ቪዲዮ ይሄ ልምምድ ስናረግ ስንሳሳም ምናምን ስንል ጭራሽ ምናምን እያልክም ስትቀርጽ ነበር እን የራቁት ቪዲዮ ያለችው ያንን ነው። አያንቱ ጉዴ ፈላ። እና ልምምድ ስናደረግ ምን ስናረግ እየተሳሳ ምን ምን እያለን ስላለበት ነው ሚሞሪ ዋለ። በቃ ያም ሆነ ይህ እኮ አይተዋለች፣ በቃ ንግስቷ አይተዋለች። ነገሩ ሁሉ ተጨረሰ ማለት ነው ምን እንዳለ ምን ጉድህን እንዳየችው። ስለዚህ ያ ብቻ ራሱ አንተን እንዳትታረቅህ ያደርጋል። በቃ አንተን የሆነ የመጨረሻ እንድትጠላህ ያደርጋታል። እንድትቀና ሳይሆን ያስቀናታል አላለም እና ያስቀናታል አይደለም፣ የሚባለው ምናልባት በሷ ላይ የማይደረግ አድርግ ያለው በላንተ ራስህ ማለት ነው። በጣም ነው የምታናድደው። እና በዚህ ልክ ነው ማለት ነው። ቤተሰብ አስቡት እስኪ። ከዚያ ያለፈ ሰላም ያንን ማድረግ ኦኬ፣ ያንን ደግሞ እንዳታደርግ፣ ምክንያቱም ንግስቷ በሰዓቱ አልፈለገችም። ሰኢድ ይህን ደግሞ አንተ ልቦና ያውቀዋል። ንግስቷ አልፈለገችም፣ አንተ ጋር መታረቅ አልፈለገችም። ይሞሪ እንኳን አየችው። ምክንያቱም ብዙ ነገር አወርተናል ብለሃል እንግዲህ ብዙ ነገሮች ያወራ ናቸዋሉ። ያው ኤዲት ይደረጋል ተብሎ ብዙ ነገር ያወራናቸዋሉ። እሱን ነገር ሱመያ ሰምታለች፣ አይታለች። ረበስማም ስትቦጭ ቃት ነበራ ማለት ነው እ። ያው እንደዚህ አድርጌ ከዛ በኋላ እሱ ችግር የለውም፣ ለሷ ስለማይደርሳት ኤዲት የሆነውን ብታየው እንኳን ኤዲት የሆነውን ስለምታየው ኤዲት ሆኖ ነው ቪዲዮ ላይ የሚለቀቀውን ነው የምታየው፣ ማለትም በቃ የሚጫነውን ነው የምታየው ብለ ስታወራ የነበረውን ማለት ነው። ያም ሆነ ይህ ግን ማለት ነው ልጅቷን አንተ እንጂ ምታሻሻት የምትችለው ማንም ሊያሸሻት አይችልም። ሰላምን ብትሆን እሷ ራሷ ስትፈልጋት ነበር እንጂ ቀድማ ማድረግ ያለባትን ማድረግ ስለፈለገች ነው ወደ የመን የመጣች እንጂ ልጅቷን ለማሸሽ አይደለም። አንተ ያላገኘትን ሲጀመር ስንት አይነት ቃላቶችን ነው የምታወጣው? አንዴ ሄዳለች፣ አንዴ አለች፣ አንዴ ባሏ ጋር ተጣልታን የሄደችው፣ አንዴ ከኔ በፊት መጣ ሰላም ናት ያሸሸቻት ምናምን ምናምን ምናምን፣ የሆነ ነገር አለ ከሰላም ጋር ያንን ሳገኝ ፓስፖርቷ ሰጣት ስጣት ወደ ገ